እዚህ ቦታ ምሰራ ውጭ የሚሰራ ማዳም ቤት ምሰራ የሚባል ነገር አይደለም። ሁላ ሁሉንም ሰው የሚመለከት ነው። በቃ ኢትዮጵያ እስከሆነ ድረስ ይመለከትናል። እንደዚህ እኔ ያኔም ስንናገር ዱባይ ውስጥ እንደዚህ አስረግዘው ልጅ ወልደው ቆሻሻ ገንዳ ሲጥሉ ሲያዙ አራት መቶ ኢትዮጵያ ወደ ኢትዮጵያ ተጠርዞ ነው የተላከው። በሁለት ሰው በሁለት ሰዎች ስተት በአንድ ወንድና በአንድ ሴት አስረጋሽና አድጋሽ እነሱ ስሜት ብለው እግራቸውን በተካፈቱ ቁጥር ባመጡት ጣጣ አራት መቶ ንጹህ ኢትዮጵያዊ ድህነትን ለማራገፍ ህይወትን ከኢትዮጵያ ለመውጣት መከራ በሆነበት ጊዜ የመጡ ሰዎች ዲፖርት ተደርገዋል። እኔ ይሄን ነገር ስንቴ ነው ስጮህ የነበረው፣ ባካችሁ እያልኩ። አየህ፣ አሁንም ይሄ ነገር ደግሞ ቤሩቶች ቤሩት ደግሞ፣ በትንሽ እቃቸው እኛ መሰቃየት አለብን። ግን ያን እኮ ነው የምልህ፣ ለምንድነው ይሄን ማረግ ነው እኛ መሰቃየት አሁን እኮ እኛ ርዕሳችን በውጭ ያሉት አሁን በውጭ ያሉት ነው። እዚህ ሊብነን ላይ የገደለች የገደለችና እንደዚህ አይነት ተቆራጣ ምናም የተባለው ከዛ አንፃር እንጂ ርዕሳችን በዚህ በውስጥ በሚሰሩት ምናምን ከሆነ እኔ ስንት ዓመት ሙሉ ነው ዩትዩብ ላይም ስናገር የነበረው። እንደው ፈጣሪ አምላክ ለአበሾች እላለሁ፣ እንደው አበሻ የሌለችበት ቤት ያጋጥማችሁ ካበሻ ጋር እንደው ምንም በምንም መስፈርት አያጋጥማችሁ ብዬ ብዙ ጊዜ እናገራለሁ። በዚህ ርዕስ ከመጣን ያኔ ብዙ ማውራት እንችላለን። እኔም ደርሶብኛል። እኔ አበሻ ያለበት ቦታ፣ የሀገሬ ልጅ ያለችበት ቤት፣ ስራ ቦታ ገብቼ የደረሰብኝን አቋለሁ ስታሽቋለጥ፣ ስታሽቃብጥ ብዙ ነገር ማለት ነው። ብዙ ነገር ደርሶብኛል። ግን አሁን ያለ ያለነው ምን መሰልሽ እንደው በፐርሰንት እናስቀምጠው ቢባል እናቴ ያኒ ኮንትራት ቤት የሚሰሩትና በውጭ የሚሰሩት ልዩነት አለው። በውጭ የሚሰሩት ጠፍተው ነው የሚሰሩት። ጠፍተሽ ስሰሪ ደግሞ የሆነ ነገር ስራ ወይም አላጋጠም ቢልሽ ወይ የሆነ ነገር ብታጪ አክተር፣ ምንድ ወዴት ነው የምትገቢው? ወንድ ወደ መያዙ የምትዥው ወንድ ደግሞ ማን ነው የሚለውን እነሱ ያውቁታል። መስፈርቱን አላውቅም? ነገር ግን በፐርሰንት ብናስቀምጠው ማዳም ቤት ካሉት ይልቅ እንደው እውነት እንነጋገር ከተባለ ኤሜ በውጭ የሚሰሩት ላይ ነው ጥፋት ያለው እውነት ለመናገር ለምን በውጭ የሚሰሩት ብዙ ክፍተት አለ ብዙ ፍሪደም አለ ብዙ ነች አሉ በማዳም ቤት የሚሰሩት ግን አክተርሽ ቢወጡ ቆሻሻ ለመጣል ነው ከዛ ውጭ ግን አበሻ ካለች ቤት ውስጥ እርስ በራስ እንደዚህ የማቃጠር መጀመሪያ ፈርስ የገባችው ታሽቋልጣለች እዚህ ጋር አለችው እኔ ግርም ይለኛል እኔ እግዚአብሔር በአድ አገር ላይ ነው ያለ ነው ለመለወጥ የመጣ ነው ሰው ሀገር ላይ ነው ያለ ነው እንደውም ተደጋግፈን የሆነ ነገር ተለውጠን የተሻለ ነገር ይዘን ለመሄድ ነው እንጂ ሀገራችን ማሰብ የነበረብን ነገር ግን የለም እንደዛ ገሌለ አምናለሁ ምን አልሽ በጣም ጥሩ ኦኬ አረብ ሀገር ካለሽ አንድ እውነት ልንገርሽ እናቴ አረብ ሀገር በኮንትራት ቤት የሚሰሩ ቢያንስ እንኳን የሆነ ችግር እንኳን እፈጥራለሁ ምናምን ቢሉ ቀጥታ ማዳሟ ታሳፍራታለች። ለምን ህጋዊ ናትና ማለት ነው። አሁን ትልቅ ችግር እየፈጠረ ያለው በውጭ የሚሰሩ ስንጥቅ የሚሰነጣጠቁ በስሜታቸው የሚመሩ እንደነዚህ አይነት አለሌ ሴቶች ናቸው። እዚህ ጋር ለእኛም ገዳፋ እየሆኑብን ያሉት እውነት ለመናገር ማለት ነው። ለምን ስለት እኮ ብርሽዬ እንዳልሽ ማዳም ቤት ከሆነ ታሳፍራቸዋለሽ። እውነት ይልና እኔ ምን መሰለ ብርሽዬ፣ እኔ ለምን እንደዚህ እንዳልኩ ታውቃለህ? እኔ መጀመሪያ ለዚህ ስመጣ አዲስ እያለሁኝ ምግብ የምትሰራ ሰራተኛ ነበረች። እና እኔ በጽራት ነበር ሁለት ምንሰራ እና በጣም በቀ ሰዎቹ በጣም ጥሩ ሰዎች ነበሩ። እና እውነት ለመናገር እስከ መደባደብ ነው ይደርሻለሁ። ትዕግስት ያልኩ እኔ በራሴ ስለደረሰብኝ ነው። ገብቶሃል? መዳም ቤት የሚሰሩት ደግሞ ሞር እንደዚህ ነገር አይናገሩም። ቶሎ ለመዳሞቻቸው አይናገሩም አበሻ እርስ በእርስ ስለሆንክ ለመናገር አደፍርም፣ ዝምነ ምትባባለ ወይ በቃ ትምናን አቅና ነገሮች ሌላ ደረጃ ላይ ይደርሳሉ። አንዳንድ ልጆች አሉ መዳም ቤት ሲሰሩ ከመዳሞች በላይ አዛዥሞ ምንም የሚፈልጉ ከመዳሞች በላይ በቃ እያንዳንዱ ነገር የተከታተሉ እሱ አትወድ መዳም እንዲናት መዳም ነው ልጁ እንዲ ነው እያሉ አንተ መከራ የሚያበሉ ስንት አሉ። በጣም ነባሩ ያው እንጂ ምግብ የሚሰሩ በተለይ ያው ጽዳት የሚሰራ ሰው ይወላብሪሽ አጽድቶ ስራውን ያርፋል አይደለም። ምግብ የሚሰሩ ግን ሰርተው እንኳን ለመዳብ ለማቅረብ አንተ ቁጭ እንድትል አይፈልጉም። ተረዳህኝ? በዚህ ነገር ደግሞ ትነቋቆራለህ። ለምን አታግዥኝም ለምን እንደዚህ አታደርጊም በሚለው ማለት ነው። እኔ ስለገጠመኝ ነው። ያው እናቴ አንድ አንድ ነገር ልንገርሽማ እናቴ፣ ከዚህ በፊት አንዴ የሆነ ቪዲዮ ሰርቼ ነበር እና አንዴ እንደዚሁ ተፈጥሮ ማለት የሚሰሩ ናቸው በትክክል እንዳልሹ በማዳም ቤት የሚሰሩ እነሱ የተጣሉት በምንድን ነው ብትይ በዘር ነው። ዘሩን እኔ አልጠቅስም። ዘር ለገበሬ በዬ ማመን ሰው ነኝ፣ ኢትዮጵያዊ ነን። ግን እንደዚህ አይነት ተልካሻ ሰዎች አሉ። በዘር ተጣልተው ጩቤ ተወጋጉ። ከዚህ በፊት በጣም ቪዲዮ ሰርተን ተጫጩኸን ነበረ። ግን እንደነዚህ አይነት ማዳም ቤት የሚሰሩ እንደዚህ አይነት በቁጥር ነው። አሁን እንዳልሽው አንድ ሁለት ሊሆን ይችላል። ነገር ግን በውጭ የሚሰሩ ናቸው።